ጤና ይስጥልን የከበረ ሰላምታችን በመላው አለመሆናችሁ ካል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሊድረስ ብለናል። ለዚህም ሰዓት ከሀገር ቤት እስከ ባህር ማዶ መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችኋለን። እስከ ፕሮግራማችን ፍጻሜ ስትቆዩ ታዲያ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሰው ውድ ቤተሰቦቻችን። በዚህኛውም ጥንቅራችን አንድ የሀገር ቤት መረጃ ይዘንላችኋለን። አነጋጋሪውን መረጃ ታደምጡታላችሁ። ከባህር ማዶ ወጣ እንላለን። የአውሮፓ ምሽቶች ተመልሷል። የአውሮፓ ሻምፒዮንስ ሊግ፣ ኤሮፕ ሊግ እና ኮንፈረንስ ሊግ የምንመለከትበት ሳምንት ላይ ነን። በርከት ያሉ ተጨማሪ መረጃዎችን ከዚህ ጋር በተያያዘ ይዘንላቸዋል። ከዛ በተጨማሪ የአውሮፓ ትልቅ ክለቦች እና የእንግሊዝ ፕሪሚየር ሊግ ትልቅ ክለቦችን የተመለከተ ወቅታዊ ጥንቅሮችም የትላላቆቹ የፕሪሚየር ሊግ ክለቦች ይዘንላቸዋል። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲን የተመለከቱ በርካታ ጥንቅሮችን ይዘናል። ሊቨርፑል ሀያኛውን ዋንጫ ካነሳ በኋላ አዲስ ነገር አድርገዋል። ምን ተፈጠረ? ሊቨርፑል ቤት ታደምጡታላችሁ። ዩናይትድ፣ አርሰናል ከዝውርና ከኮንትራት ማራዘም ጋር በተያዘ መረጃ ይዘናል። ቼልሲም በተመሳይ የዝውር መረጃ አለን። ከማንቸስተር ሲቲም ጋር እንደዚሁ የቡድን ዜናን እናነሳለን። በድጋሜ እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ዛሬም ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ግን እንዳይረሰው ቤተሰቦቻችን። ሀሳብ አስተያየታችሁ ስለምታጋሩንም አስቀድመን ከልብ ማመስገን እንፈልጋለን። በኢትዮጵያ ፕሪሚየር ሊግ አንዴ በኃይለኛ ዝናብ አንዴ መብራት ጠፍቶበት ሁለት ዙር የተቋረጠው የድሬዳዋ ከተማና ኢትዮ ኤሌክትሪክ ጨዋታ ለሶስተኛ ጊዜ ተደርጎ ዛሬ ተጠናቋል። ኢትዮ ኤሌክትሪክ ከድሬዳዋ ከተማ ያደረጉት ጨዋታ ከሶስት ቀን ጨዋታ በኋላ በተለይ የመጀመሪያው ቀን ጨዋታ እንኳን በዝናብ ምክንያት ተራዝሟል። ከሁለት ቀን ሜዳ ላይ ማሳለፍ በኋላ ኢትዮ ኤሌክትሪክ ሁለት ለባዶ በሽመከት ጉግሳ ፍጹም ቅጣት ምት 33ኛው ደቂቃ እንደዚሁም አሸናፊ ጥሩ ነ 81ኛው ደቂቃ በጨዋታ ባስቆጠሯቸው ግቦች ሁለት ለባዶ በሆነ ውጤት ኢትዮ ኤሌክትሪክ ድሬዳዋ ከተማን አሸነፈ። ውጤቱን ተከትሎም በኢትዮ ኤሌክትሪክ በኩል ነጥባቸውን 32 በማድረስ ደረጃቸውን አሻሽሏል። 12ተኛ ሆኗል። በተለይም ላለመውረድ በሚደረገው ጥረት ላይ ትልቅ ነጥብ ነው ማሳካት የቻለው ድሬዳዋ ከተማ 29 ነጥብ ላይ ለመቆም ተገዷል። 13ተኛ ደረጃ ላይ ተቀምጧል። ደረጃውንም በኢትዮ ኤሌክትሪክ ተነጥቋል ማለት ነው። በተለይም ላለመውረድ በሚደረገው ጥረት ላይ እጅግ በጣም ወሳኝ የሚባለውን ሶስት ነጥብ ነው ኢትዮ ኤሌክትሪክ በጨዋታው ማግኘት የቻለው። ከባህር ማዶ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እሻገሪት። ውድ ቤተሰቦቻችን በድጋሚ ከቃለ ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ሁስኮርድ የእንግሊዝ ፕሪምየር ሊግ የ34ተኛ ሳምንት መርሃ ግብሮች ሁሉም ተደረገው ከተጠናቀቁ በኋላ የሳምንቱን ምርጥ 11 ይፋ አድርጓል። በዚህ መሰረት ግብ ጠባቂ ሮቤርት ሳንቼዝን ከቼልሲ አራት ተከላካዮች ትሪፕየር፣ አንደርሰን፣ በርን እና ሴሴኞንን መርጧል። ሶስቱ የአማካይ ስፍራ ተጫዋቾች ሳንድሮ ቶናሊ፣ ማቴስ ኩና አሌክሲስ ማካሊስተር ተመርጧል። ሶስቱ የፊት መስመር አጥቂዎች ሳላህ፣ ኩዱስ እንደዚሁም ኮዲ ጋክፖ ተመርጧል። ይህ በሁስኮርድ የሳምንቱ ምርጥ 11 ይፋ ሲደረግ የተመረጡ ተጫዋቾች ናቸው። የእናንተ የጎደለ ተጫዋች ካለ በአስተያየት መስጫ ሳጥናችን ላይ ምልከታችሁ ልታደርሱን ትችላላችሁ። በነገራችን ለውድ ቤተሰቦቻችን አራት የፕሪምየር ሊግ ክለቦች በአውሮፓ መድረክ እየተፋለሙ ይገኛሉ። አርሰናል ከፓሪሰን ዠርሜን በአውሮፓ ሻምፒዮንስ ሊግ ፕሪምየር ሊጉን ወክሎ ይፋለማል። ማንቸስተር ዩናይትድ ከአትሌቲኮ ቢልባኦ ቶትናሞት ስፐርስ ከቦዶ ግሊምት። እነኚህ ሁለቱ ክለቦች ደግሞ በኤሮፕ ሊግ እንግሊዝ ፕሪሚየር ሊግን ወክለው የሚሳተፉ ግማሽ ፍጻሜ በዚህ ሳምንት ጨዋታቸውን የሚያደርጉ ናቸው። እንደዚሁም ቼልሲ ከጀርገንደር ጋር ጨዋታቸውን እንደዚሁ የሚያደርግ ይሆናል። ቼልሲም በኮንፈረንስ ሊግ ደግሞ እንደዚሁ እንግሊዝ ፕሪሚየር ሊግን ወክሎ የሚፋለመው ሌላኛው ክለብ ነው። ከነኚህ አራት ክለቦች የመጀመሪያ ዙር የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜና የኤሮፕ ሊግ ኮንፈረንስ ሊግ የግማሽ ፍጻሜ ጨዋታ የትኛው የፕሪምየር ሊግ ክለብ ድል ይቀኗል? በመጀመሪያ ዙሩ ጨዋታ በሐሳብ መሻ ሳጥናችን ላይ ምልከታችሁን ልታጋሩን ትችላላችሁ። ምናልባት በአውሮፓ ሻምፒዮንስ ሊግ ኦፕታም ለማስታወስ ያክል ይዞት በወጣው መረጃ መሰረት 31.3 በመቶ አርሰናል የዘንድሮን የአውሮፓ ሻምፒዮንስ ሊግ የማሸነፍ ቅድመ ግምት ተሰጥቶታል። 27.4 በመቶ ባርሴሎና ሁለተኛ፣ 22 በመቶ ለፓሪሰን ጀርሜን ተሰጥቶታል። 19.2 በመቶ ለኢንተር ሚላን ተሰጥቷል። ነኚ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ሳይደረግ በፊት ኦፕታ ለነኚ አራት በግማሽ ፍጻሜ ለሚፋለሙ ክለቦች ቅድመ ግምቱን ሲያስቀምጥ ነው። የእናንተ የተለየ ምርጫ ካላችሁ ከኦፕታ በተሻለ ማን የአውሮፓ ሻምፒዮንስ ሊግን ዋንጫ ላይነሳ ይችላል የሚለውን ቅድመ ግምታችሁ ልታደርሱን ትችላላችሁ። አጠራ ጠር ያሉ ስፖርታዊ መረጃዎች እንመልከትና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃ እንመለሳለን። ስፔናዊ የባርሴሎና አማካይ ፔድሪ በዚህ የውድድር ዓመት የባላንዶር ሽልማት ስለማሸነፍ እያሰበ መሆኑን ገልጿል። ሮድሪ ባለፈው ዓመት ካሸነፈ በኋላ አማካዮች የባላንዶር ሽልማት ማሸነፍ እንደሚችሉ ግልጽ ሆኗል ሲል ተደምጧል። ፔድሬ ባላንዶር ማሸነፍ የሁልጊዜ ህልሜ ነው ያለው ፔድሪ፣ ነገር ግን በአሁኑ ሰዓት ሙሉ ትኩረቴ ቡድኑ ላይ ነው ብሏል። በጣም አስፈላጊው ነገር ሶስት ዋንጫዎች ለማሸነፍ መጣር ነው። ከዚህ ወረብ መጠናቀቅ በኋላ ስለ ባላንዶር ወር በግላችን ማውራት እንችላለን ብሏል ፔድሪ። ስለዚህ ከሮድሪ በኋላም አማካዮች ባላንዶርን ማሸነፍ እንደሚችሉ ተመልክቻለሁ። ለዛ ራሴን በደንብ እያዘጋጀውኝ ይገኛለው ሲለ ተደምጠዋል። የኢንተር ሚላኑ ዋና አሰልጣኝ ሲሞኔ ኢንዛጊ ቡድኑ ባለፉት ሶስት ተከታታይ ጨዋታ የገጠመው ሽንፈት የሚያም ሲሉ ገልጸውታል። ያለፉት ሶስት ሽንፈቶች የሚያሙ ናቸው ያሉት አሰልጣኝ ሲሞኔ ኢንዛጊ፣ ቢሆንም ወደ ባርሴሎና የምንሄደው ግን ያለ ፍርሃት ነው ብለዋል። ኢንተር ሚላን እና ባርሴሎና ለመጨረሽ ጊዜ የተገናኙት ከሶስት ዓመት በፊት ሲሆን ጨዋታው ሶስት ለሶስት በሆናቸው ውጤት ተጠናቅቆ ነበረ ረቡዕ የሚደረገው የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ኢንተር ሚላን የቤንጃሚን ፓቫርድን ግልጋሎት ላገኝ እንደሚችልን መረጃዎች እየወጡ ነው ከጉዳት ጋር በተያዘ ነው ውድ ቤተሰቦቻችን ከዛ በተረፈ ግን ሙሉ ቡድናቸውን ይዘው ወደ ስፔን እንደሚያቀኑ ነው የተናገሩት የፊታችን ረቡዕ ታዲያ የሚጠበቀውን የባርሴሎናና ኢንተር ሚላን የግማሽ ፍጻሜ ጨዋታ ፈረንሳዊ ዳኛ ክሌመንት ቱርፒን ሲመሩት፣ ፈረንሳዊ ዳኛ ክሌመንት ቱርፒን የባርሴሎናን ጨዋታ ለመጀመሪያ ጊዜ ነው የሚመሩት። ዋና ዳኛው በዚህ ዓመት አምስት የስፔን ክለቦችን ጨዋታ የመሩ ሲሆን የስፔን ክለቦች ሁሉንም ጨዋታ አሸንፈዋል። በክሌመን ቱርፒን የዳኝነት ስራ ላይ ስፔኖች እየተጫወቱ ከሆነ ድል ያደርጋሉ። ባርሴሎና ከኢንተር ሚላን ነው ጨዋታውን የሚያደርገው። ታዲያ ባርሴሎና ይሄንን ሪካርድ ያስቀጥላል ወይ? ሮም ምሽት የምንመለከተው ጨዋታ ይሆናል። አንቶኒዮ ሩዲገር ከብሔራዊ ቡድን መታገድ አለበት ብሏል የቀድሞ የጀርመን ብሔራዊ ቡድን ተጫዋች ዲሚትር ሃማን አንቶኒ ሩዲገር ባሳየው ባህሪ ምክንያት ከብሔራዊ ቡድን ቅጣት ሊጣልበት ይገባል ሲል ተናግሯል ዲሚትር ሃርማን። በንግግሩም የጀርመን እግር ኳስ ፌዴሬሽን ሩዲገርን መቅጣት አለበት ሲል ነው ሀሳቡን የሰጠው። አክሎም ሩዲገር ለኔሽንስ ሊግ ጨዋታ መጠራት የለበትም፣ ከሁለቱም ጨዋታዎች መታገድ አለበት ብሏል። ከጀርመን ብሔራዊ ቡድን የዓለም ዋንጫ ማጣሪያ፣ እንደዚሁ ደግሞ ከኔሽንስ ሊግ ጨዋታዎችን በሙሉ መታገድ አለበት ብሏል። ያው ይህን ያለው በኮፓ ዴል ሬይ ፍጻሜ ጨዋታ ራሱን መቆጣጠር አቅቶት እንግዲህ የበረዱ ላስቲኮችን የጨዋታውን የሚመሩት ዳኛ ላይ እስከ መወርወር ደርሶ እንደነበረ ተመልክተናል። በእርግጥ በማግስቱ ወጥቶም በማህበራዊ ትስስር ገጹ ላይ ጉዳዩ ተገቢ እንዳልነበረና ጨዋታውን ለመሩትም ዳኛ ይቅርታ ጠይቆ እንደነበረም ይዘነጋ አይደለም። የአውሮፓ አነጋጋሪው ተጫዋች ቪክተር ዮገሬስክ በዚህ ሲዝን ለክለቡና ለሀገሩ ባረጋቸው 54 ጨዋታ 76 የግብ ተሳትፎ እንዳለው ነግረናቸዋል። በአጠቃላይ በነኛ የአምሳራት ጨዋታ 61 ግብ ናቸው። ውድ ቤተሰቦቻችን 15 ብቻ አስሽት ያለው ነው። ይህን የዘጠኝ ቁጥር አጥቂ በተመለከተ ስፖርቲንግ ሊዝበኖች ትልቅ ጥያቄ ከአውሮፓ እየጠበቁ ነው ተብሏል። ተጫዋቹን ምናልባትም እስከ 60 እና 70 ሚሊየን ፓውንድ አካባቢ ሊለቁት ይችላል እየተባለ ነው። ግን ከዛም በላይ ስፖርቲንግ ሊዝበኖች ለመደራደር እያሰቡ ነው ተብሏል። ተጫዋቹ ላይ ምናልባት ይህ ተጫዋች በመቶ ሚሊዮኖች ጭምር የሚያስወጣ አይነት ብቃትን እያሳየ ይገኛል። ለማንኛውም ቪክተር ጊዮኬሬስ ግን አሁን ባለው ጥራት ልክ በአንድ ሲዝን ከ60 በላይ ግብ እያስቆጠረ ያውም ለሁለተኛ ዓመት እያደረገው ስንት ይገባዋል ብላችሁ ታስባላችሁ? የግል የመልከታችሁን አጋሩን። ኢንተር ሚላን የባርሴሎና ምኞት ነው የተባለውንና በነፃ ባርሴሎናን ይቀላቀላል የተባለውን የባየር ላይቨርፕሰኑን የመሀል ተከላካይ ጆናታን ታህን ዝውውር ለመጥለፍ ጥረት እያደረጉ ነው ተብሏል። እንደሚታወቀው ባርሴሎና በቀጣይ ክረምት ይህን ተጫዋች በነፃ ወኪል የማስፈረም እቅድ እንዳላቸውና ስራዎች እየሰሩ እንደነበረ ይታወቃል። ነገር ግን የጣሊያኑ ክለብ ኢንተር ሚላን ይህን ዝውውር የራሱ ለማድረግ ጥረት እያደረገ ነው ሲል ካልቾ መርካቶ ነው ዛሬ በፊት ገጹ ላይ ዦቶ የወጣው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። አሁን ደግሞ ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘ ናቸው ተጨማሪ ስፖርት የጠነቀረን እንሻገር። በድጋሚ ቃል ስፖርቱን ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ዘንድሮ ከሊጉ ሶስት ክለቦች ወርደዋል። ያውን በመጡበት ዓመት ታዲያ ከነኚህ ወራጅ ክለቦች ዴላፕ ከኢፕስዊች ታውን፣ አልካኑስ ከሌስተር ሲቲ እና ዲቢሊንግ ከሳውዛምፕተን በታላላቅ የፕሪሚየር ሊግ ክለቦች ጭምር የሚፈለጉ ናቸው። ክለቦቻቸው ቢወርዱም እነዚህ ተጫዋቾች ግን ባሳዩት ወጥ ብቃትና እንደዚሁም በግብ ማስቆጠር ደረጃ በተለይም በአጥቂ ስፍራ ላይ የሚገኘው ሊያም ዴላፕን ጨምሮ ማለት ነው። የአማካይ ስፍራው ካኑስ፣ እንዲሁም የሳውዛምፕተን የክንፍ ተጫዋሽ ዲብሊንግ በትልቅ ክለቦች እየተፈለጉ ይገኛሉ። ጆብ ቤሊንግሃም የአመቱ ምርጥ ተጫዋች ተብሎ ተመርጧል። የ19 ዓመቱ እንግሊዛዊ የሰንደርላንድ አማካይና የሪያል ማድሪዱ የጁድ ቤሊንግሃም ወንድም ጆብ ቤሊንግሃም የ24 25 የሻምፒዮን ሺፕ ሲዝን ምርጡ ታዳጊ ተጫዋች በመባል በይፋ ተመርጧል 39 ጨዋታን ያደረገ ይህ ተጫዋች በ39 የጨዋታ አራት ግብ ሶስት አሲስት ሰባት የግብ አስተዋጽኦ ነበረው የቤሊንግሃም ወንድም ጆብ ቤሊንግሃም ያመቱ ምርጡ ወጣት ተጫዋች ተብሎ ተመርጧል የ44 ዓመቱ እንግሊዛዊ አሰልጣኝ ስኮት ፓርከር የ2024/25 የሻምፒዮንሺፕ ውድድር ዘመን ምርጥ አሰልጣኝ በመባል መመረጥ ችሏል። በርንሊን ይዘው ወደ ፕሪሚየር ሊግ አድገዋል። 45 ጨዋታ አድርገዋል። 27 ድል፣ 16 አቻ፣ ሁለት ሽንፈት። ቡድኑ 66 ግቦችን አስቆጥሮ 15 ብቻ ተቆጠረበት። 97 ነጥብ ሰበሰበ። እጅግ በጣም አስደናቂ ውድድር አሳልፎ ወደ ፕሪሚየር ሊጉ ማደጋቸውን አረጋግጠዋል። ክሪስ ሪንግ በሰንደርላንድ ይገኛል። ፍጹም የተለየ ተጫዋች ነው። ውድ ቤተሰቦቻችን የ17 ዓመቱ እንግሊዝ ሰንደርላንድ አማካይ ክሪስ ሪንግ የሻምፒዮንሺፕ ውድድር ዘመን ምርጡ ባለተሰጦ ተጫዋች ተብሎ ተመርጧል። ባለተሰጦ ክሪስ ሪንግ በአሁኑ ሰዓት የማንቸስተር ዩናይትድ ዋነኛ ዕቅድ አካል እንደሆነ ይታወቃል። የሻምፒዮንሺፑም ምርጥ ባለተሰጦ ተጫዋች ተብሎ ተመርጧል። ጉስታቮ ሃመር የሲዝኑ ምርጥ ተጫዋች ተብሎ ደግሞ እንዳጠቃላይ ተመርጧል። የ27 ዓመቱ ኔዘርላንዳዊ የሼፊልድ ዩናይትድ አማካይ ጉስታቮ ሃመር የ2024/25 ሻምፒዮንሺፕ ምርጡ ተጫዋች ተብሎ ተመርጧል። በአርባ ጨዋታ 9 ግብ 7 አሲስት እና 16 የግብ አስተዋጽኦ ነበረው። ዘንድሮም ክለቡ በፕሌይኦፍ ወደ ፕሪሚየር ሊጉ መግባት እንደሚችል ይታወቃል። የሊሱ ኮኮብ ግን ምንም ሽልማት አልተበረከተለትም እጅግ በጣም አስደናቂ ውድድር ዓመት ነበር ያሳለፈው የ 7 ዓመት ዌልሻዊ ቀድሞ የማንቸስተር ዩናይትድ እና የአሁኑ የሊሱ ዩናይትድ የክንፍ መስመር ተጫዋች ዳንኤል ኦውን ጄምስ በ2024/25 በሻምፒዮንሺፕ ውድድር ላይ 36 ጨዋታ አድርጎ 12 ግብ አስቆጠረ 9 አሲስት 21 የግብ አስተዋጽኦ ነበረው የ2425 የሻምፒዮንሺፕ ሊግ የውድድር ዘመን ለዚህ ብቃቱ ምንም ሽልማት አለማር በርከቱ በበርካቶች ዘንድ መነጋገሪያ ነበረ። እንደሚታውቀው በሻምፒዮንሺፑ ሊድስና በርንሊ ያስቀድሙ አድርገዋል። ቀሪ አራት ቡድኖች ከሁለተኛ ከሶስተኛ እስከ ስድስተኛ የጨረሱት ማለት ነው። እርስ በርሳቸው ተፋልመው ደግሞ አንድ ተጨማሪ ቡድን ወደ ፕሪሚየር ሊጉ እንደዚሁ እንደሚያድግ ይታወቃል። እንግሊዛዊ የአስቶን ቪላ የፊት መስመር ተጫዋች ማርከስ ራሽፈርድ የጡንቻ ጉዳት እንዳጋጠመው ተረጋግጧል። ማርከስ ራሽፈርድ በጉዳቱ ምክንያት ከቀሪ ውድድር አመት ውጪ ሊሆን እንደሚችል ነው ዘአትሌቲክ ያረጋገጠው። የሰባት ዓመቱ ማርከስ ራሽፎርድ በጉዳቱ ምክንያት የቀዶ ጥገና ሕክምና እንደሚያስፈልገው ተገልጿል። ራሽፈርድ በቀጣይ የእንግሊዝ ብሔራዊ ቡድን በሰኔ ወር ለሚያደርገው ጨዋታ ብቁ ለመሆን እንደሚሰራም ነው የተጠቆመው። በራሽፈርድ በኩል ምናልባትም ቀጣይም ወደ ማንቸስተር ዩናይትድ እንደዚሁ በጉዳቱ ምክንያት ይመለሳል ተብሎ ይጠበቃል። ጀረድ ቦውን በአጠቃላይ በዌስትሃም ዩናይትድ የእግር ኳስ ሕይወት ቆይተው 37 ጎሎችን ማስቆጠር ችሏል። በ37 አሲስቶችን ማድረግ ችሏል። በዌስትሃም ዩናይትድ እጅግ በጣም አስደናቂ የሚባል ጊዜን እያሳለፈ ይገኛል። ታዲያ በዌስትሃም እግር ኳስ ታሪክ ውስጥ 37 ለግብ የሚሆኑ ኳሶችን አሲስት በማድረግ ቀዳሚ ተጫዋች ነው። ማርክ ኖብል ነበር ለዌስታም ዩናይትድ 35 አሲስቶችን አድርጎ የምንጊዜም ከፍተኛ የነበረው ወደ ሁለተኛ ተንሸራቷል። ሚሼል አንቶኒዮ 33፣ ፓውሎ ዲካኒዮ 31፣ አሮን ክሪስዌል 30 ነበራቸው። ከአንድ እስከ አምስት ያለውን ደረጃ ይዟል። ጀረድ ቦውን ግን በእንግሊሽ ፕሪሚየር ሊግ ለዌስታም ዩናይትድ በርካታ አሲስት ያደረገው ተጫዋች መሆን ችሏል። ኤደርሰን ሞራሌስ በቀጣይ ክረምት ማንቸስተር ሲቲን እንደሚለቅ ፋብሪዚዮ ሮማኖ ተናግሯል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ በማንቸስተር ሲቲ ቤት ቀጣይ ውድድር ዓመት ራሳቸውን ለመለወጥ በሚያደርጉት ጥረት ላይ ከቡድኑ የሚለቁ በርካታ ተጫዋቾች አሉ። ኬቨን ደብሮን አስቀድመው ተሰናብተዋል። ኤኬ ጉንድዋን፣ በርናንዶ ሲልቫ ደግሞ በቀጣይ የሚጠበቁ ናቸው። ሌላኛው ደግሞ ኤደርሰን ሞራሌስ ነው ብሏል። ይህንን ቦታ ለመተካት የፖርቶን ግብ ጠባቂ እየተመለከቱም እንደሆነ ይታወቃል። ከዛ ውጭ ደግሞ በርካታ አማራጮችን በአውሮፓ ገበያ ላይም እያዩ ነው በግብ ጠባቂ ዘርፍ። ኤደርሰን ሞራሌስ ክረምት ላይ ግን መሰናበቱ ማይቀር ብሎታል። ጆን ኦቢ ሚካኤል ቪክተር ኦስሜን ለቼልሲ የመጫወት ፍላጎት እንዳለው አረጋግጧል። በእርግጥ አስቀድሞ ጆን ኦቢ ሚካኤል በራሱም የቪክተር ኦስሜን ዝውውር እውን እንዲሆን ፍላጎት እንዳለው ሲናገር ነበረም። እሱ እንደውም በብዛት አጣጥሎ ሲናገር የነበረው የቡድኑን አጥቂ የፊት መስመሩን ያሁኑን ኒኮላስ ጃክሰንን ነበረ። ለእሱ መፍትሄ የሚሆነን ትክክለኛው ጆን ኦቢ ሚካኤል ሀሳብ ማለት ነው ቪክተር ኦስሜን ነበር ሲል ተደምጧል። በተለይም ደግሞ አስቀድሞም ከአንድ ወር በፊት ገደማ ቪክተር ኦስሜን በጥር ዝውውር መስኮት ቼልሲ ለማስፈረም በርካታ ስራዎችን ስለሰራ ክረምት ላይ ያለምንም ጥርጥር ይጨርሷል እያለ ነበረ። ዩናይትድ ወደ ኋላ ብሏል። እዚህ ዝውውር ላይም ከቪክተር ኦስሜን ሳምንታዊ ደሞዝ ጋር በተያዘ ቼልሲዎች ግን አሁንም እዚህ ዝውውር ውስጥ አሉ ብሏል። ጆኖቢ ሚካኤልና ለቼልሲ የመጫወት ፍላጎት ስላለው በቀላሉ ይህ ዝውውር ይፈጸማል እያለ ነው ቼልሲዎች በቪክተር ኦስሜን ላይ እምነታችሁ ምን ያክል ነው? ከናፖሊ በገባው ሰጥ አገባ ምክንያት ለቆ በጋላታ ሰራ እየተሳተፈ ይገኛል። ዘንድሮ በሁሉም መድረክ ከ30 በላይ ገቦችን እንዲሁ ለጋላታ ሰራይ ማስቆጠር ችሏል። በቸልሲ በኩል ሌላኛውም እንደ ኬነን ያልዲዝም አይነት ተጫዋች በዝርዝራቸው ውስጥ የብያዝም፣ ነገር ግን በዩቬንቱስ በኩል የተለጠፈበት ገንዘብ አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድና ሲቲ በስፋት ስማቸው መያያዙን ተከትሎ ሲቲ ዝውውር ላይ ብዙ ይገፋል ተብሎ እንደማይታሰብ እንደዚሁ ስካይ ስፖርት ነው ያስነበበው። በሩመር ደረጃ ስሙ ተያይዟል፣ ግን ይህ ዝውውር የመፈጸሙ ነገር ዜሮ ብሎታል። እንደውም በደሞዝ በክፍያው ጉዳይና ከፈላጊዎቹ መብዛት ጋር በተያዘ ማክ አሊስተር አሁንም የሪያል ማድሪድ ሕልም ነው ብሏል። ማርካ ነው መረጃውን ይዞት የወጣው። በነገራችን ላይ ታማኝ ስፔን የመረጃ ምንጭ ነው ማርካ ማለት። በነገራችን ላይ በዚሁ መረጃ ላይ ማድረስ ያክል ውድ ቤተሰቦቻችን፣ ከሪያል ማድሪድ ጋር ልዩ ቁርኝት ያለው ጋዜጣ ነው። አብዛኛውን ጊዜ ሪያል ማድሪድ መልበሻ ከፌት የሚወሩ ወሬዎች ወይም በፍሎሬንቲኖ ፔሬዝ ሊወሰኑ የታቀዱ እቅዶችን ከማንም ቀድሞ ማርካ ነው ለሕዝብ ይፋ የሚያደርገው ማርካና ሪያል ማድሪድ የአንድ ሳንቲም ግልባጭ ናቸው ይባላል። እንደውም ማርካ ጊዞት በወጣው መረጃ መሰረት አሌክሲስ ማካሊስተር አሁንም የአማካይ ስፍራው የሉካ ሞድሪች ቁጥር አንድ ላማ ነው ተብሏልና በሊቨርፑል በኩል ይህን ተጫዋች በአይነ ቁራኛ መጠበቅ ሳይኖርባቸው አይቀርም ከሪያል ማድሪድ ፍላጎት አንጻር። ሌላው ሪያል ማድሪዶች በሊቨርፑል የሚገኘውንና በቀጣይ በነፃ የግላቸው ለማድረግ አብዛኛውን ስራ ሰርተውለታል የተባለው ትሬንት አሌክሳንደር አኖልድን በተመለከተ የማድሪድ ፍላጎት በዓለም ክለቦች ዋንጫ ተጫዋቹን የግላቸው ማድረግ ነው ተብሏል። ነገር ግን ከሊቨርፑል ፍቃድ ያስፈልጋቸዋል። በሊቨርፑልና በማድሪድ መካከል እስካሁን ምንም አይነት ውይይትም ይሁን ንግግር በዚህ ተጫዋች ላይ አልተደረገም። በጥር ዝውውር መስኮት ግን ሁለት ጊዜ 20 ሚሊዮን ድሮ በሪያል ማድሪድ በኩል ለሊቨርፑል ክብር ሲባል ቢቀርብም ሊቨርፑል ግን አመቱን እስከ አመቱ መጨረሻ ድረስ ተጫዋቹን ለመደራደር ለማሳመን ካላቸው ፍላጎትና ተጫዋቹን በዋንጫ ፉክክር ላይ ክለቡን እንዲያግዝ ከነበራቸው ፍላጎት አንጻር ላለመሸጥ መወሰናቸው ግልጽ ነበር። ሊቨርፑል ግን አንድ ትልቅ ስራን የሰራው በፊሊፔ ኮቲኒዮ ዝውውር ጉዳይ ላይ ነው። በእርግጥ አልፈለገም፣ ተገዶም ቢሆን ኮቲኒዮን በሸጠበት ገንዘብ ቨርጅል ቫንዳይክና አሊሰንን ቤከረን አስፈርሟል። ሁለቱ ማለት ለሊቨርፑል የሁለት የፕሪሚየር ሊግ ዋንጫ የቅርብ ጊዜ የ2019/20ንና የ24 25ቱን ዋንጫ ለሊቨርፑል ማሳካት ምክንያት የነበሩ ግብ ጠባቂና ተከላካይ ናቸው። የአውሮፓ ውስጥ ምርጥ ተከላካይ ብንጠራ ቨርጅል ቫንዳይክ ስሙን አናጣውም። ምርጥ ግብ ጠባቂ አስር ብንጠራ አሊሰን ቤከረን አናጣም። ና ትልቅ ስራ ነበር የሰሩት ሳይፈልጉ ፌሌፔ ኮቲኒዮን በወቅቱ ሸጦትም ቢሆን ዳርዊን ኑኔስ ከዲያጎ ፎርላንድ በመቀጠል የፕሪምየር ሊግ ዋንጫን ማሳካት የቻለ በታሪክ ሁለተኛው ኡራጋይ ተጫዋች ሆኗል። ዲያጎ ፎርላን ከዚህ ቀደም በ2023 የውድድር ዓመት ከማንቸስተር ዩናይትድ ጋር የእንግሊስ ፕሪሚየር ሊግ ዋንጫን ማሳካት ችሎ ነበረ። ሁለተኛው ኡራጋይ ተጫዋች ደግሞ ዳርዊን ኑኔስ መሆን ችሏል። የኔዘርላንድ ብሔራዊ ቡድን የእንኳን ደስ ያላችሁ መልእክት ልኳል። ለየት የሚያደረገው ነገር ግን የእንኳን ደስ ያላችሁን መልእክት ለሊቨርፑል ሲልክ የሶስቱን ተጫዋቾች ስም ጠቅሶ ነው። የእንግሊዝ ፕሪሚየር ሊግ አሸናፊ ለሆናችሁት ሊቨርፑል ይልና ከዛ ሪያን ግራቨንበርች ግራቨንበርች፣ ኮዲ ጋክፖ ና እንደዚሁም በኮዲ ጋክፖ ሪያን ግራቨንበርች፣ ቨርጅል ቫንዳይክ ና ከዛ ሊቨርፑል ብሎ ይገልጻልና የሶስቱን ስም ጠቅሰው የክለቡን ስም ጠቅሰው እንኳን ደስ ያላችሁ ብለዋል። የመርሳይድ ክለብ ሊቨርፑል ሃያኛ የፕሪምየር ሊግ ዋንጫን ማሳካቱን ተከትሎ ሊቨርፑል የፕሪምየር ሊግ ዋንጫን ድሉን ከደጋፊዎች ጋር በሚያዘጋጀ የጎዳና ላይ ዝግጅት ለማከበር ማሰቡን አስታውቋል። ይህን ተከትሎ ተጫዋቾች በክፍት ባስ በሊቨርፑል ከተማ እየተዘዋወሩ ድሉን ከደጋፊዎች ጋር ያከብራሉ። በጎዳና ላይ ክብረ በዓሉ የቀድሞ ድባቡ ታሪካዊ አሰልጣኝ የእርገን ክሎፕ በተገኙበትም ጭምር ነው ተብሏል። የድል ክብረ በዓሉ ሊጉ በተጠናቀቀ መግስት በኢትዮጵያን ቀመር መሰረት የቀና ቆጣጠር ቀመር ግንቦት 18 2017 ዓም እንደሚካሄደም ነው ይፋ የተደረገው። በዚሁ አጋጣሚ አምፊልድ መግቢያም ላይ ለውጥ ተደርጓል። ውድ ቤተሰቦቻችን ከዚህ በፊት እንግዲህ 19 የፕሪምየር ሊግ ዋንጫ፣ 6 የአውሮፓ ሻምፒዮንስ ሊግ ዋንጫ እያለ እያለ ይቀጠል ነበረ አሁን 19 የሚለው ተነስቶ በሀያ ተቀይሯል ማለት ነው። ስለዚህ የሊቨርፑል መግቢያ በር ላይ የነበረው 19 የሚለውን የፕሪሚየር ሊግ ዋንጫ ወደ ሀያ ቀይረውታል። 2017-18 የውድድር ዘመንን ይዘን ወደዚህ ብንቆጥር ውድ ቤተሰቦቻችን ከ2017 እስከ18 ባለውም የጊዜ ቀመረ ማለት ነው። በስምንት ዓመታት ውስጥ በአጠቃላይ የፕሪሚየር ሊጉን ዋንጫ የተካፈሉት ሲቲና ሊቨርፑል ናቸው። ሲቲ 17 18 19 ሁለቱ ዋንጫ ናነሳ ከዛ 19-20 ሊቨርፑል ወሰደበት። ከዛ ተመለሰና አራት ተከታታይ ዋንጫ 221 22 22 23 23 24 የውድድር ዓመት አራቱን ከወሰደ በኋላ መልሶ ሊቨርፑል ነው መሀል ላይ የገባበት። ስለዚህ ባለፉት እንግዲህ ወደ ስምንት የሚጠጉ ዓመታት ሊቨርፑልና ማንቸስተር ሲቲ ናቸው ዋንጫውን ሲከፋፈሉት የከረሙት። በማንቸስተር ዩናይትድ በኩል የአጥቂ ስፍራውን ለማጠናከር እቅድ ሲኖር በርካታ አማራጮች በዝርዝራቸው ውስጥ ይዘዋል። ላብነት ያክል በቅርቡ የኢንተር ሚላኖን ደንጀል ደንፍሬን በዝርዝራቸው ውስጥ አካተዋል። ከ30 ሚሊዮን ዩሮ በላይ ወጪ የሚያስደርግ አይነት ተጫዋች አይደለም። በቅርቡ ማንቸስተር ዩናይትድን እግር ኳሳዊ ጉዳይ ሊቆጣጠሩ የተረከቡት ሰርጂም ረክሊፍ በፖሊሲያቸው መሰረት በአውሮፓ ውስጥ ምርጥ ብቃትን የሚያሳይ ነገር ግን ትንሽ ሳምንታዊ ደሞዝ፣ ትንሽ የዝውውር ሂሳብ የሚጠይቅ ተጫዋች ማምጣትና አካዳሚ ላይ ትኩረት ያደረገ ፖሊሲ እንደሚከተለው ይታወቃል። ለዛም ነበረ ሊያም ዴላ ፓንደኛ ቀዳቸውም ሌላኛው ደግሞ ደንዝል ደምፍሪ ሲሆናል፣ 30 ሚሊዮን ሮ ብቻ ይገመታል። ራስመስ ሆይሉንድ በነ ዘመነ ኤሪክ ቴን ሃግና በነ ግሊዘር ቤተሰቦች ዘመን ነበረ ከ72 ሚሊዮን ፓውንድ በላይ ወጥቶበት የመጣ ግን ለዩናይትድ በሁለት ዓመት ከ5 በላይ ግቦችን እንኳን ማስቆጠር እንዳልቻለ ይታወቃል። ባለፉት ሶስት የውድድር ዓመታት በእንግሊዝ ፕሪሚየር ሊግ ብዙ የግብ ዕድሎችን የፈጠረው ተጫዋች ብሩኖ ፈርናንዴዝ ነው። 2022-23 የውድድር ዓመት 119 የግብ ዕድል ፈጥሮ በአንደኝነት ጨረሰ። 2023-24 የውድድር ዓመት በ114 የግብ ዕድሎችን በመፍጠር አንደኛ ሆኖ ጨረሰ። ዘንድሮም ብሩኖ ፈርናንዴዝ 84 ተደርሷል። ያውም እጅግ በጣም ደካማ ጊዜን እያሳለፈ በሚገኘው ማንቸስተር ዩናይትድ ቤት ይህ ፖርቹጋል አማካኝ ለማንቸስተር ዩናይትድ ምን ማለት እንደሆነ በደንብ የሚያሳይ ይመስላልና ሁሉን ነገር እየሰጠ አሁንም እየታገለ ይገኛለ። በማንቸስተር ዩናይትድ ቤት ብሩኖ ፈርናንዴዝም አስቸጋሪ ውድድረ ማሳለፋችን ይታወቃል። ራስመስ ሆይሉንድ እኛ ከእርሱ በምንጠብቀው ደረጃ ግቦችን አላመረተልንም። እንደ ቡድንም በቂ የሚባል ግብ መጠን ማስቆጠር እንኳን አልቻልንም። እናም ግብ ያለማስቆጠር ችግሩን ሙሉ በሙሉ ራስመስ ሆይሉንድ ላይ ብቻ ማሳረፍ የለብንም። እርሱም ሆነ ሌላኛው የቡድናችን ዘጠኝ ቁጥር ጆሽ ኳዘርኪዚ ብዙ ግቦችን ሊያስቆጥሩ ይገባል። ጋርናቾ፣ አማድ ዲያሎና ሜሰን ማውንት በተመሳሳይ ግቦችን ማስቆጠር ቡድናቸውን መርዳት ይጠበቅባቸዋል። ስለዚህ የአንድ ተጫዋች ብቻ ችግር አይደለም። ሁሉም ፊት መስመር ላይ ያሉ ተጫዋቾች ሁሉ ግብ የማስቆጠር ግዴታ አለባቸው ብለዋል። ለማንቸስተር ዩናይትድ ቅርብ የሆኑ ምንጮች ግን አሁን ይዞት እየወጡት ባሉት መረጃ መሰረት፣ ውድ ቤተሰቦቻችን ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ተብሎም ተመርጧል የሚል መረጃን በስፋት ይዘው እየወጡ ይገኛሉ። በእርግጠኝነትም ብሩኖ ፈርናንዴዝ ያሸንፈዋል ተብሎ ነው የሚጠበቀው። ምናልባት ኦፊሻል በሆነ መንገድ ራሱ ክለቡ ማንቸስተር ዩናይትድ ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋች ነው የሚለውን መረጃ ሲያረጋግጥልን እኛም እናቀርብላችኋለን። አሁን የእኛ የቅርብ ምንጮች ያረጋግጡልን ግን ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የኤፕሪል ወር የወሩ ምርጥ ተጫዋች ተብሎም እንደዚሁ መመረጡን ነው። አትሌቲኮ ቢልባውን ይገጥማ ለማንቸስተር ዩናይትድ እጅግ በጣም ፈታኝ ጨዋታ እንደሚሆንበት ምንም ጥርጥር የለውም። አትሌቲኮ ቢልባው በሁሉም ውድድሮች ባረጓቸው ያለፉት አምስት ጨዋታ ሶስት ድል፣ አንድ ሽንፈት፣ አንድ አቻላቸው በአንጻራዊነት ለማንቸስተር ዩናይትድ ሳን ማሜ ስለሚደረግ ጨዋታ እንደመሆኑ መጠነኛ ክብደት ይኖራል ተብሎ ይጠበቃል። የተወሰኑ ጉዳቶችም ግን ያሉበት ቡድን እንደሆነ ይታወቃል። አትሌቲኮ ቢልባው ጉዳትን ካነሳን አማዲያሎና ማቲያስ ዴሊክትን በተመለከተ ምናልባትም የጨዋታ ጊዜ መቶ ፐርሰንት ለማግኘት የብሬንትፎርዱን የእሁዱን ጨዋታ መጠበቅ ሳይኖርብን አይቀርም ይላል ሜንስፖርት በዘገባው። ቶፕ ኮይለር በዚህ ወር መጀመሪያ ላይ ከደረሰበት መጠነኛ ጉዳት በኋላ በዚህ ወር መጨረሻ ላይ ይመለሳል ተብሎ ይጠበቃል። በአማደ ዲያሎ እና በተከላካዩ ማትየስ ዲ ላይክት በኩል ግን የብሬንትፎርዱ ጨዋታ ለእነሱ በጣም ምርጡ አጋጣሚ ሊሆን ይችላል እየተባለ ነው። በተለይም ራሳቸውን ወደ ጨዋታ የሚመልሱበት ማለት ነው። አርሰናል እጅግ በጣም ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታን በዚህ ሳምንት ዕለተ ማክሰኞ ያደርጋል። የሰሜን ለንደኑ ክለብ አርሰናል በዕለተ ማክሰኞም የፓርሰን ጀርሜን ወሳኝ የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ በፊት ዛሬ ልምምድ ሰርቷል። መድፈኞቹ ዛሬ በሰሩት መደበኛ ልምምድ ላይ ሚኬል ሜሪኖ እና ቤን ሆይት መሳተፋቸው ተረጋግጧል። በሌላ በኩል ሪካርዶ ካላፊዮሪና ጆርጂኒዮ በዛሬው ልምምድ ከቡድኑ ጋር ልምምድ አለመስራታቸው ሲገለጽ ለጨዋቱ ዝግጁ ስለሚሆኑ ተጫዋቾች አሰልጣኝ ማይክል አርቴታም ጋዜጣዊ መግለጫው ይሰጣሉ። ጋዜጣዊ መግለጫው እጃችን ላይ እንደደረሰ ውድ ቤተሰቦቻችን ለእናንተ ውድ አድማጮቻችን እና ለአርሰናል ደጋፊዎች የምናጋራ ይሆናል። ለአርሰናል ግን ይበልጥ ጥሩ የሚባለው ዜና ቢያንስ በጉዳት ምክንያት ቡድኑ ላያገኛቸው ይችላል የተባለ እና በተለይ ደግሞ ሁሉ ነገራቸው የሆነው የሐሰተኛ ዘጠኝ ቁጥራቸው ሚካኤል ሜሪኒዮ መመለሱ እጅግ በጣም መልካም የሚባለው ዜና ነው። ዴቪድ ራያም ግብ ጠባቂያቸው ማለት ነው። ያርሰናል ዴክላን ራይስ የዓለማችን ላይ ካሉ ምርጥ ሶስት አማካዮች ብንጠራ አንዱ ነው ብሏል። ምርጥ አማካይ ነው። በተለይም ደግሞ በማጥቃትም በመከላከልም የቡድኑን ሚዛን የሚጠብቅበት መንገድ ፍጹም የተለየ ነው ብሎታል። በዘንድሮ ውድድር ዓመት ባሳካናቸውም ስኬቶች ላይ እጅግ በጣም ወሳኙም ተጫዋቻችን ነው ብሏል። በተለይም በአውሮፓ ሻምፒዮንስ ሊግ ቡድኑን የታደገበት መንገድ ፍጹም የተለየ ብቃቱንም አሳይቶበታል። ብለዋለ ዴቪድ ሮያ ደቢታውቆ ዴክላን ራይስ በኤምሬትሱም በቤርናቢያውም ጨዋታ የጨዋታ ኮኮብ እንደነበረ እናስታውሳለን። በተለይ ደግሞ በኤምሬትስ ለየት ያለ ነገር ነበር ያስመለከተን ሁለት ፍጹም አስደናቂ ቅጣት ምቶችን አስቆጥሮ በኤምሬትስና እንደዚሁም ደግሞ በፓርክ ደ ፕሪንስ የሚደረገው ጨዋታ ላይ ምን ያክል አርሰናን ይታደጋል የሚለው ደግሞ በቀጣይ የሚጠበቅ ነው። ዛሬ ምሳ ሰዓት ላይ በነበረ መረጃችን ቡካዮሳካ ውል ለማራዘም መስማማቱን ነግረናችሁ ነበረ። የ23 ዓመቱ እንግሊዝ የቀኝ መስመር ክንፍ መስመር ተጫዋች ቡካዮ ሳካ በአርሰናል የሚያቆየው ኮንትራትስ አሁን ለአርሰናል ቅርብ የሆኑ ምንጮች እንዳረጋገጡት ከሆነ እስከ 2030 የሚያቆይ እና የውል ማፍረሻውንም በተለይ እንደ ሪያል ማድሪድ እና የሳውዲ ክለቦች እንዳያስቸግሩ ከፍ ባለ ሁኔታም ማድረግ እንደሚፈልጉ ነው እየተዘገበ የሚገኘው። በዚህ በኩል ውድ ቤተሰቦቻችን በአርሰናል በኩል በቀጣይነት ይሰሩበታል ተብሎ የሚጠበቀው ደግሞ የዊሊያም ሳሊባ እና የጋብርኤል ማጋሌሽን ኮንትራት ነው። እነኝም ተጫዋቾች በተለይ ማጋሌሽ በሳውዲ ሳሊባ ደግሞ በሪያል ማድሪድ በራሱ እየተፈለገ እንደሆነ ይታወቃል። ና በእነኚህ ተጫዋቾቻቸው ላይ ቀጣይ ኮንትራት የማራዘም ስራ የሚሰራሉ ተብሎ ይጠበቃል። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህረማዶ ለዚህ ሰዓት መርጠን ያሰናዳንላችሁ አጫጭር ስፖርታዊ ጥንቅሮችን ፍጻሜው ዚህ ጋር ሆነ። ለነበረን ጊዜ አስቀድመን ከልብ አመሰግን። ጥቂት ደቂቃዎችን ቆይተን ተጨማሪ ስፖርታዊ መረጃዎችን ይዘን እንመለሳለን። ነውል ጊዜው እንላለን። ላይክ እያረጋችሁ አበረታቱን፣ ለወዳጅ ዘመድ ሼር አድርጉ። በቀጣይ ስፖርት የመረጃ ክፍለ ጊዜ ይካተት የምትሉትን በሀሳብ መስጫ ሳጥናችን ላይ ያስፍሩልን። ለነበረን ጊዜ ግን አስቀድመን ከልብ አመሰግን። ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እስክንገናኝ የቃል ስፖርት ዩቲብ ቻናል ቤተሰቦቻችንን መልካም ጊዜ ተመኘን።